አሜሪካ የወራሪዎች መቃብር ስትባል ይኖረቸዋን አፍጋኒስታንን ለመውረር እየዛተች ነው። አንዴ ተዋርዳ በሽንፈት የለቀቀቻትን ሀገር ዳግም ለመውረር ምን አነሳሳት? የአፍጋኒስታንስ ምላሽ ምን ይሆናል? ውድ ኢትዮ ስካይ ሚዲያ አድማጭ ተመልካቾች በዛሬው ዝግጅታችን አፍጋኒስታን ከምስረቷ እስከ ተጋድሎ አሁን እስካለችበት ሁኔታዋ ድረስ ያሉትን ሰፊ ሁኔታዎች ከአሜሪካ ወቅታዊ ዛቻ ጋር አብረን እንቃኛለን። አብራችሁን ስትቆዩ ሚዲያችንን ሰብስክራይብ ማድረጋችሁን እንዳትረሱ። ዝግጅታችን ይቀጥላል። አፍጋኒስታን ታሪከ ብዙ ናት። እንደ ተራሮቿ የጠነከረች፣ እንደ ዋሻዎቿ ተዝቆ የማያልቅ ታሪክ ያለፈባት የትግል መሬት፣ የወራሪ ተወራሪ መፋለሚያ ስታዲየም። እርሷ ሰው መኖር ጀምር ያለሁ ብሎ ከሚጀምርበት ዘመን ጀምሮ ስሟ ከታሪክ ምድሯ፣ ከጦርነት መንገዶቿ፣ ከንግድ አቋርጠው የማያውቁባት ትንግርት የሆነች ምድር ናት። መካከለኛው ኤዥያ ላይ ተንጋላ ለሰሜንም፣ ለደቡብም፣ ለምስራቁም፣ ለምዕራቡም አካፋይና አገናኝ አዋዳጅም አፋላሚ ምድር ሆናለች። እርሷ አፍጋኒስታን ነች። አፍጋኒስታን የሺ ዓመታት ታሪክ የተፈራረቀባት ምድር ናት። ግሪኮች፣ ፋርሶች፣ ህንዶች፣ ቱርኮች፣ አረቦች ሁሉም አሻራቸውን ያሳረፉባት፣ ባህላቸውን ያጋቡባት፣ ሃይማኖታቸውንም ያጠመቋት ሀገር ናት። የአፍጋኒስታን ታሪክ ከኢየሱስ መወለድ በፊት ሁለት ሺ ዓመታትን እንደሚቀድም በታሪክ ይነገርለታል። የአፍጋኒስታን የጥንት ታሪኮች አብዛኞቹ ምስጢር እንደሆኑም ይነገራል። ሶስት ሺ አምስት መቶ ዓመታት ዕድሜ ያላትን ዋና ከተማዋን ካቡልን እንኳን ማን መሠረታት የሚለው ጉዳይ በግልጽ የሚታወቅ አይደለም። የመጀመሪያው የአፍጋኒስታን መንግስት ተብሎ የሚቆጠረው የግሪኮ ባክትሪያ ስርወ መንግስት ነበር። ግሪኮ ባክትሪያ አፍጋኒስታንን በሚገዛበት ወቅት መቄዶንያዊ ዓለም ወራሪና ገዢ አሌክሳንደር ዘግሬት አፍጋኒስታንን ሞሮ ነበር። ይሁን እንጂ የጠበቀው ተጋድሎ ቀላል አልነበረምና አፍጋኒስታን አልቀመስ አለችው። በዚያን ጊዜ የባክትሪያን ንጉስ ልጅ ለማግባት ተገደዋል። እናም በዚያ አሌክሳንደር ልጅ ወልዶ ታላላቅ ከተሞችን ለመመስረት ችሏል። ከከተሞች ቀዳሚዋና ተጠቃሿ ደግሞ የአሁኑ የሆኗ የታሊባን መነሻ ማዕከል ካንዳሃር ትጠቀሳለች። ከአሌክሳንደር በኋላ አፍጋኒስታንን ፐርሽያንና ህንዶች እየተፈራረቁ ተጽዕኖቸውን አሳድረውባታል። እነዚህ ሁሉ መንግሥትና ኤምፓይሮች ካለፉ በኋላ በትልቁ የሚነሳውና የአፍጋኒስታን ታሪክ እስከ መጨረሻ የለወጠው የጋዝናቪድ ስርወ መንግስት ወይም ሱልጣኔት ነው። ቱርካዊ ተዋጊና ወራሪ የጦር መሪ፣ የሃይማኖት መሪም እንዲሁ ማህሙድ ጋዛኒ ሂንዲዎችን አሸንፎ አሊሞችን አስከትሎ በአፍጋኒስታን ጋዝና ላይ ሲሰፍር የአፍጋኒስታን ታሪክ እስከ መጨረሻው ተቀየረ ይባላል። ታሪኩም አፍጋኒስታን ከዚ ከዚያ በኋላ ሙስሊም ሀገር የሙስሊም ህዝቦች መኖሪያም ሆና ቀታለች። ጋዝናቪድ ሱልጣኔት በ977 ከተመሠረተ በኋላ በአካባቢው እስልምናን አስፋፍቷል። ይሁን እንጂ ከሌላው የቱርኩ ሱልጣኔት የሰልጁክ ሱልጣኔት ጋር በመላተሙ ምክንያት ተዳክሟል። ከዚያም ብዙ የአፍጋኒስታን ክፍል በሰልጁኮች እጅ ገባም። ሰልጁኮች በተዳከሙበት ዘመን የሐዋሪዝሚያን ሱልጣኔት አፍጋኒስታንን ተረከበም። ሐዋሪዝም በሞንጎል ጦር ተሸንፎ ተደመሰሰም። አስፈሪው የሞንጎል ኢምፓየር ከምስራቅ ተነስ ተነስቶ አፍጋኒስታንን ሰለጠቃት። ከ40 ሚሊዮን በላይ ህዝብ እንደገደለ የሚነገርለት የጂንጊስ ካን ሞንጎል ጦርም አፍጋኒስታንን ለብዙ ዓመታት ገዛት። ከዚያ በኋላ ኢልኻኔት እና የቲምሩድ ስርወ መንግስታት እየተፈራረቁ አካባቢውን ገዝተዋል። ከቲምሩድ በኋላ ሳፋቪድ፣ ከዚያም ሙጋልና ቡኻራ ሱልጣኔቶች እየተፈራረቁ ከገዙዋት በኋላም በ18ኛው ክፍለ ዘመን ወጥ አገር ሆና ተመሠረተች። አፍጋኒስታን የኢስላሙና የኤዥያው ኢምፓየሩ ሲዳከሙ አካባቢውን ሩሲያና እንግሊዝ ቆጣጠር ጀምረዋል። ከሰሜን ሩሲያ፣ ከህንድ በኩል እንግሊዝ ሆነው አፍጋኒስታንን መካከል ላይ የምሽግ ወይም የግጭት መከላከያና ቀጠና አደረጓት። ይሁን እንጂ በዚህ ያረካቸውና የአሁኖቹን ህንድና ፓኪስታን እንዲሁም ባንግላዴሽን ቅኝ የምትገዛው እንግሊዝ አፍጋኒስታንንም ለመጠቅለል በ1838 ወረራ ፈጸመች። ያልጠበቀችው መከላከል የገጠማት እንግሊዝ ከባዱን ጦርነት መጋፈጥ ግድ ሆነባት። እናም ለአራት ዓመታት ከፈጀ ውጊያ በኋላም አፍጋኒስታን እንግሊዝን አሳማሚ ሽንፈት አስጎነጨቻት። የእንግሊዝ ወራሪ ጦርም የአፍጋኒስታንን መሬት ነቅሎ ለመውጣት ተገዶ ወደ ህንድ አፈገፈገም። የቀረው የእንግሊዝ ጦር የአፍጋኒስታንን ተዋጊዎች ቆርጦ ጨርሶ መረሸናቸው። የጊዜው ልዕለ ኃያን ሀገር በአፍጋኒስታን መሸነፏ በመላ አውሮፓ ግርምት ፈጠረም። በዚህ የተበሳጨችውና ቂም የያዘችው እንግሊዝ እንደገና አርባ ዓመታትን ጠብቃ አፍጋኒስታን ላይ ጦርነት ከፈተች አተማት። እናም በ1979 ሶቪየት ኅብረት ሩሲያ አፍጋኒስታንን ወረረች። አፍጋኒስታንን ከሶቪየት ኅብረት ወረራ ለመታደግና ነጻ ለማውጣት የአፍጋኒስታን ተዋጊዎች መፋለማቸውን ቀጠሉም። እነዚህ ተዋጊዎች ከአሜሪካና እንግሊዝና ቻይና የመሳሪያ አቅርቦት በፓኪስታን በኩል ይቀርብላቸው እንደነበርም ይነገራል። ጦርነቱ ተፋፍሞ ሲቀጥል ኦሳማ ቢን ላዴን ሳውዲ አረቢያ ለቆ ሶቪየትን ለመፋለም አፍጋኒስታን መግባቱ ተሰማም። አልቃይዳ ከአፍጋን ተዋጊዎች ጋር በመሆን ለበርካታ ዓመታት ሶቪየትን መቀመጫ ሳጧት። በኋላም የአፍጋን ተዋጊዎቹ በሩሲያ ላይ የሚያሳርፉትን ቃት በትራ ጠናክረው ቀጠሉ። የሩሲያ ጦር በየቦታው ይደመሰስ ጀመር። ከ10ሺህ በላይ የሩሲያ ወታደሮች ረገፉ። ይህንም መቋቋሚያ ቃታት ሩሲያ አፍጋኒስታንን ለቃ ወጣች። አፍጋንም ዳግም በልጆቿ ቁጥጥር ስር ገባች። በ1989 ሩሲያ ተሸንፋ መውጣቷን ታሪክ ያስረዳናል። ሩሲያ ተሸንፋ ስትወጣ በአመድ ሻህ መስዑድ የሚመራው የጅሃድ ጦር ካቡል ገባም። ነገር ግን አፍጋኒስታን ነጻ ያወጣው ጦር አንድ ማዕከላዊ መንግስት ማቋቋም ተስኖት ተፈረካከሰና፣ አፍጋኒስታንም ስርዓት አልባ ሆነች። በዚህ ጊዜ ነው ታሊባን በእስላማዊ ስርዓት አፍጋኒስታንን የተረጋጋችና የሰላም ሀገር አድርጋታለሁ ብሎ ወደ ስልጣን የመጣውም። በተደጋጋሚ ጦርነት፣ ድርቅና መፈናቀል የተሰላቹት አፍጋኒስታናውያንም ለታሊባን ይሁን እውቅናቸውን ሰጡት። ይሁን እንጂ አሜሪካ ለታሊባን መንግስት እውቅና አልሰጥም አለች። ታሊባኖች በዋናነት በሁለት ሀገር ማለትም በአፍጋኒስታንና በፓኪስታን የሚንቀሳቀሱ ቢሆኑም ጠንካራ ይዞታቸው አፍጋኒስታን እንደሆነች ይነገራል። በተለምዶው የሚዲያ መጠሪያ በዓለም አቀፍ ደረጃ ታሊባን የሚባሉት ኃይሎች በትክክለኛ መጠሪያቸው ጧሊባን ነው። ጧሊባን ማለት በፓሽቱም ቋንቋም ሆነ በአረበኛ ተማሪዎች እንደማለት ነው። ከሩሲያ መውጣት በኋላ በአፍጋኒስታን አለመረጋጋት ነገሰ። ሙስናም ጣሪያ ነካ። ስርዓት አልበኝነት የሀገሪቱ መገለጫ ሆነም። በዚህ ጊዜ ደቡባዊ ምዕራብ አፍጋኒስታን መነሻቸው የሆነው ታሊባኖች ሀገሪቱን ማዳን እንዳለባቸው ወስነው መንቀሳቀስ መጀመራቸውን ይፋ አደረጉም። ከ1995 እንደ አውሮፓውያን አቆጣጠር በኋላ በርካታ ግዛቶችን እየተቆጣጠሩ ወደ ካቡል ወደ ዋና መናገሻው ገሰገሱም። ከዚያም በጊዜው የነበረው መንግስትን ገልብጠው ኢስላማዊ ወይም የሸሪያ መንግስት በ1998 እንደ አውሮፓውያን አቆጣጠር አወጁም። ታሊባኖች መሠረተ ልማቶችን በስፋት ዘረጉ ከተሞችን አስፋፉ፣ ሙስናን አስወግደው ስርዓት አልበኝነት እንዲከስምና በኢስላማዊ ሸሪያ የሚተዳደርን የመንግሥት ስርዓት እንዘረጋለን በማለት ታገሉ፣ ይፋ አደረጉም። ይህ ጥረት በርካታ አድናቆትና ተቀባይነትን እንዳስገኘላቸው ሁሉ ተቃዋሚያቸውም ቀላል አልነበረም። በተለይም አብዛኛው የዓለም ሀገራት ለታሊባን የመንግስት እውቅና አንሰጥም በማለት ገለጹም። ለታሊባን እውቅና የሰጡ ሀገራት ሶስት ብቻ ነበሩ። እነሱም ሳውዲ አረቢያ፣ ፓኪስታን ዩናይትድ አረብ ኢሚሬቶች ብቻ ነበሩም። በፊት ትደግፋቸው የነበረችው አሜሪካም በታሊባን ላይ ጥርስ መንከስ ያዘች። በተለይም ደግሞ ሽብርተኞችን ይረዳሉ፣ ሙጃሂዶችን ያደራጃሉ በማለት ተወነጅላቸው ጀመረም። ከሁሉ በላይ ግን የአልቃይዳው መሪ ኦሳማ ቢንላደንን ከለላ ሰጥታለች የሚለው ጉዳይ አሜሪካ የማይታለፍ ቀይ መስመር ታለፈ እንድትል አድርጓታል። ኦሳማ ቢንላደን ለአፍጋኒስታን ከሶቪየት ነፃ መውጣት አስርተ ዓመታትን የታገለም ትልቁን ታጣቂ ቡድን አልቃይዳን ያቋቋመ በመሆኑም ታሊባን ለአሜሪካ እንዲህ በቀላሉ አሳልፎ ሊሰጠው አልቻለም። በ1998 አልቃይዳ ኃላፊነት የወሰደባቸው ሁለት ጥቃቶች በአሜሪካ ኤምባሲዎች ላይ መፈጸማቸውን ተከትሎ ፕሬዚዳንት ቢል ክሊንተን በአፍጋኒስታን የሚገኘው የአልቃይዳ ማሰልጠኛ ካምፕ በሚሳይል እንዲመታና ኦሳማ ቢንላደንም እንዲገደል አዘዘም። በእርግጥ በወቅቱ ጥቃቱ ከሽፏል። በመስከረም 11 2002 በፈረንጆቹ አቆጣጠር በአሜሪካ ምንትያ ህንፃዎች ላይ ሁለት አውሮፕላኖች ተጠልፈው ተከሰከሱ። በኒውዮርክ የዓለም ንግድ ማዕከል ላይ በተፈጸመው በዚህ ጥቃትም ከ ሺ በላይ አሜሪካውያን ተገደሉም። የመስከረም 11 ጥቃትን ያቀነባበረው ቢንላድን ነው የምትለው አሜሪካም ታሊባን እርሱን አሳልፈው እንዲሰጣት ጠየቀች። ግና በጊዜው አፍጋኒስታን የሚያስተዳድረው የታሊባን መሪ የነበሩት ሙላ መሐመድ ዑመር ከቶምን ምን ሲደረግ ነው ወንድማችን አሳልፈን የምንሰጣችኋሉም አሉ። ታሊባን አክሎም ለጅሃድ ዝግጁ ነኝ በሚል መልእክት ለአሜሪካ ሌላ የዛቻ የፉከራ መልእክት አስተላለፈም። በዚህ ጊዜ አሜሪካ አጋሮቿን አውሮፓውያንን አስከትላ አፍጋኒስታንን ለመቆጣጠር ወረራ ፈጸመች። ከሳምንታት ውጊያ በኋላ ታሊባን ከስልጣን ተወገደና ወደ ረጅም ጊዜ ትግል ገባም። አሜሪካ፣ እንግሊዝ፣ ጀርመን፣ ፈረንሳይ፣ አውስትራሊያን ባካተተው አሜሪካ መራሹ በዚህ ጥምር ጦር አፍጋኒስታን የአዳዲስ ጦር መሳሪያዎች መፈተሻ የጦር አውድማ ሆነች። ጥምር ጦሩ ታሊባንን ከከተሞች አስወጥቶ ወደ ጫካና ተራራ አሰደደው። ግና የአፍጋኒስታን ተራሮችና ዋሻዎች ለመዋጋት ብቻ የተፈ የፈጠሩ ይመስል ታሊባንና አልቃይዳ ከአፍጋኒስታን ሰንሰለታማ ተራሮች ከነ ቶራ ቦራ ገመዳማ ገደላ ገደሎች የተወነጨፉ የአሜሪካና አጋሮቿን ጦር ፋታ ነሱት አሜሪካ ብቻዋን 150 ሺህ ሰራዊቷን ወደ አፍጋኒስታን ልካ ከ 4 ሺህ በላይ የሚሆኑት እንደተገደሉባት ተነገረም እነ ጀርመን እንግሊዝ ፈረንሳይ ካናዳ ጣሊያን አውስትራሊያም በሺዎች የሚቆጠሩ ወታደሮቻቸውን በአፍጋኒስታን አጥተዋል አሜሪካ ብቻዋን በዚህ ጦርነት ብቻ ከሁለት ትሪሊዮን ዶላር በላይ ስትከስር እንግሊዝም 50 ቢሊዮን ዶላር፣ ጀርመን 30 ቢሊዮን ዶላር ኪሳራ ገጥሟቸዋል። አሜሪካ አፍጋኒስታን ከገባች በኋላ ለራሷ ታዛዥ የሆነው መንግስትን አቋቁማ ነበር። እነ ሐሚድ ሃርዛይ፣ ዩሱፍ ራዛ ጊላኒ፣ አሽረፍ ጋኒ የመሳሰሉ መሪዎች በአሜሪካ እየተመረጡ ሲሾሙ ኖረዋል። ከሁሉም በላይ አሜሪካ ታሊባንን መዋጋት የሚችል 350 ሺህ የአፍጋኒስታን ጦር አደራጅታ ነበር። ግና ልፋቷ ሁሉ ባዶ ሆነም። ታሊባን የአፍጋኒስታንን 350 ሺ ጦር የኔቶን ከ200 ሺ በላይ ጦር ብቻውን ሲዋጋ ኖሮ በመጨረሻ ማሸነፉ ይፋ ሆነም። ለ20 ዓመታት በፈጀው ጦርነት አፍጋኒስታን ዳግም የወራሪዎች መቀበሪያነቷን አረጋገጠች ተባለም። አሜሪካ ከአፍጋኒስታን የወጣችበት ሁኔታም በቬትናም የገጠማት ሽንፈትን ያስታወሰ ነበር። አጋሮቿን ጥላ በቢሊዮን ዶላር የሚቆጠሩ ከተዋጊ ጀቶች እስከ ሄሊኮፕተሮች፣ ከሚሳይል እስከ ታንኮች ብረት ለበስ ተሽከርካሪዎቹን ሁሉ ጥላ መፈርጠ ጠጧት አሰማ። አሁን ላይ ጣሊባን ወይም ታሊባን እጅግ ዘመናዊና በማታ የሚያሳዩ የጦር ሜዳ መነጽሮችን ጨምሮ ብላክ ሀውክን የመሰለ ዘመናዊ ሄሊኮፕተሮች ባለቤት ሆነዋል። ይህ በአሜሪካ ንዝላልነትና ሽንፈት ጭምር ነው። በወቅቱ አሜሪካን ጥላቸው ወጥታ በታሊባን እጅ የገቡ የጦር መሳሪያዎች ዝርዝርም ይፋ ተደርጎ ነበር። ከነዚህም መካከል ከ22,000 በላይ ሆምቭ ብረት ለበስ ተሽከርካሪዎች፣ 634 ባለጎማ ታንኮች፣ 155 ማክስ ፕሮማይፕሮፍ ተሽከርካሪዎች ከ42,000 በላይ ወታደራዊ ተሽከርካሪዎች፣ ከ8,000 በላይ ከባድ ወታደራዊ ተሽከርካሪዎች፣ ከ162,000 በላይ የማይጠለፉ ወታደራዊ ሬዲዮ መገናኛዎች፣ ከ358,000 በላይ ቀላል ጠመንጃዎች፣ አውቶማቲክ ጠመንጃዎች፣ ሽጉጦች፣ መድፎች፣ 33 ኤማይ ሄሊኮፕተሮች፣ 33 ብላክሃውክ ዘመናዊ ጦር ሄሊኮፕተሮች፣ 43 ኤምዲ 350 ዘመናዊ ሄሊኮፕተሮች፣ 23 ኢኤምቢ አውሮፕላኖች፣ 28 ሴሲን አውሮፕላኖች አስር ሴ ሴናቶ አጊ አውሮፕላኖችም በሙሉ ተነግሮላቸዋል። ታዲያ ይህ ሁሉ በሆነበት ነው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ታሊባን የጦር ሰፈር ካልሰጠን ከባድ ችግር ይፈጠራል ሲሉ የዛቱት። አሜሪካ ይሰጠኝ እያለቸው ያለው የባግራም አየር ጦር ሰፈር እንደሆነ ይታወቃል። ትራምፕ እያሉት ያሉት የአየር ሰፈሩን የገነባቸው አሜሪካ እንደመሆኗ ያ አካባቢ ለአሜሪካ መመለስ አለበት የሚል ነው። እውነታው ግን እንደዛ አይደለም። የባግራም አየር ሰፈር የተገነባው በሶቪየት ህብረት እንጂ በአሜሪካ እንዳልሆነ ይታወቃል። አሜሪካ የጦር ሰፈሩ ለቻይና የሚቀርብ በመሆኑ አጥብቃ እንደምትፈልገው ደጋግማ ገልጻለች። እናም ዶናልድ ትራምፕ አፍጋኒስታንን የጦር ሰፈሩን ካልሰጠሽኝ መጥፎ ነገር ይፈጠራል በማለት እንርሻለን የሚል ዛቻ ነው ያሰማው። ይህንን ተከትሎ የታሊባን ምላሽ አጭር ነበር። መጥፎ ያላችሁትን ጊዜ ለ20 ዓመታት አስተናግድነዋል በሉዓላዊነታችን እስከመጣችሁ ሌላ 20 ዓመታትንም ልንፋለማችሁ ዝግጁ ነን፣ ከአፍጋኒስታን መሬት አንዲት ስንዝር እንኳን አታገኙም የሚል ነው። ቻይናም ድርጊቱን ትንኮሳና ወራሪነት ነው በማለት የገለጸችው ሲሆን የአሜሪካን እዚያ መስፈር እንደማትቀበለው ዳገም አረጋግጣለች። ከዚህ በኋላ በአፍጋኒስታንና በአሜሪካ መካከል ምን ይፈጠራል የሚለውን ጊዜ ራሱ የሚፈርደው ይሆናል